የቅያማ ቀን እየቀረበ ይመስላል። ያ ረቢ ረቢ ነጂ ያውጣልኝ። እቺ ቪዲዮ ኮፕ ሊንክ ሼር ማድረጋችሁን እንዳትረሱ፣ ሁሉም ሰው እንደሊደርስ አድርጉ። ሱብሃናላህ። ኢትዮጵያ ውስጥ በፊትም እሳት ይወጣል ከአፋር ክልል ማለት ነው። የዘንድሮ ግን አስፈሪ እሳት ቮልካኖ ይባላል። ጪሱ ከኢትዮጵያ ተነስቶ ወደ የመን የታፈነ ጭስ ነው። ሁሉም ዓለም በዚህ ፈርቶ ሁሉም ዜና ላይ እየተሰራጨ ይገኛል። የረቢ ነጃ ያውጣለኝ። እኛ በየቦታ ራስ በራሳችን እየተበላን እንገኛለን። እኛ ራስ በራሳችን ምስኪን መንገድ እየመጡ በመኪና አስረን እንጎትታለን። ይሄ ሁሉ የአላህ ቁጣ ሊሆን ይችላል። ሱብሐነላህ በአብዛኛው ምልክት እየታየ ይገኛል። ሁላችንም ወደ አላህ እንመለስ፣ ቶባ እናደርግ። በጣም ያስፈራ ነው። ከኢትዮጵያ የወጣ ዘንድሮ በጣም አስፈሪ የሆነው ዓለም እየተነጋገረ ይገኛል። ላ ሐውለ ወላ ቁወተ ኢላ ብላህ ያ ረብ አላ ከማሲያችን ጋር እንዳትውሰድን። ያ ረብ አላ የእኛ ደግሞ ሁሉም ነገር ወደ አንተን ተመልሰን ጥሩ ነገር ሰርተን ከዚህ ዱኒያ ላይ ምንድ አላ ያደርግን ያደርግላቸው። አሰላሙ አለይኩም።